ስለ አርሰናል የዘንድሮው የውድድር አመት አስገራሚ ግስጋሴ ስናነሳ ብዙ ተብሏል፣ ብዙ ተጽፏል። ከዛ ባለፈ ግን የአርሰናልን የውድድር አመት አስገራሚ ግስጋሴን እንዲያሳልፍ እያደረጉ ከሚገኙ ነገሮች መካከል አንዱ የመከላከል ጥንካሬው ነው። ነገር ግን አንዳንዶች የአርሰናል የመከላከል ጥንካሬ በዚህ አመት ከሚታሰበውም በላይ ነው ሲሉ ሀሳቦቻቸውን ይሰጣሉ። አርሰናል በመከላከሉ ጠንካራ እንዲሆን ያደረገው ሪከርዶችን የመስበር ጉዳይ ብቻም ሳይሆን ከዛም ባለፈ የክለቡን አስተሳሰብና ውጤታማነትን የመቀየር እንዲሁም ደግሞ በውድድር አመቱ መጨረሻ የዋንጫ ስኬቶችን የማምጣት ህልም እንዳለው ብዙዎች ይስማሙበታል። የአርሰናልን መከላከል በዚህ አመት ለየት የሚያደርገው ነገር ምንድን ነው? ከዚህ ባለፈም የአርሰናልን ማይንድ ሴትና አስተሳሰብ የቀየሩት ነገሮች ምንድናቸው? የሚለውን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን፣ እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቱብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቱብ ገጹን ሰብስክራይብ በማድረግና የሎን ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ብዙ የቻናላችን ተከታታዮች ፕሮግራሙን የሚከታተሉት ሰብስክራይብ ሳያደርጉ እንደሆነ ከዩቲዩብ አናሊቲክስ ላይ ለመረዳት ችለናል። ስለዚህ እንደዚህ አይነት ፕሮግራሞች ቶሎ ቶሎ ሊደርሷችሁ የዩቱብ ገጹን ሰብስክራይብ ማድረግና የደወል ምልክቷን መጫናችሁን አትርሱ። እንዲሁ ደግሞ ዩቱብ ፕሮግራሙን ለብዙዎች እንዲያደርሰው ፕሮግራሙን ላይክ በማድረግ እንድትጀምሩ የአክብሮት ግብዣችን ነው። ዩቱብ ፕሮግራሙን ለብዙዎች የእግር ኳስ ተከታታዮች እንዲያደርስ የእናንተ ላይክ ማድረግ ይፈልጋል። ስለዚህ ለእናንተ የሁለት ሰከንድ ስራ ነው። ቪዲዮን ስትጀምሩ ላይክ በማድረግ እንድትጀምሩ በአክብሮት እጋብዛለሁ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። እንግዲህ የአርሰናልን መከላከል በተመለከተ ይህንን ፕሮግራም ወደ እናንተ ይዤ መጥቻለው ብዙ አይነት ነጥቦች እንግዲህ ሲነሱ ቆይተዋል። ለእኔም ከዚህ በፊት ፕሮግራም ሰርቼበት አውቃለሁ ምን ያክል ሪከርድ ይህንኛው የአርሰናል መከላከል ሊሰብር ይችላል ከሚለው ጉዳይ ጋር ተያይዞ። ነገር ግን የአርሰናልን መከላከል ስናነሳ ደግሞ ሪከርዶችን ብቻም ሳይሆን አብረን የምናነሳው ሌሎች ነገሮችም እንዳሉ እዚሁ ላይ ማንሳት ያስፈልጋል። እንግዲህ በዘንድሮ ድድር ዓመት የአርሰናልን ግስጋሴ እያሳመሩ ከሚገኙ ነገሮች መካከል ብዙ ዲፓርትመንቶችን እንጠቅሳለን። ለምሳሌ የቡድኑ ጎል አስቆጣሪነት፣ ከዛ ባለፈ ደግሞ በቡድኑ በኩል ያለው በጣም የሚያስገርም ተነሳሽነት፣ የዊኒንግ ሜንታሊቲ፣ የማሸነፍ ስነልቦና፣ የዋንጫ ረሃብ፣ ብዙ ብዙ ምናነሳቸው ነገሮች አሉ። ይህንኛው የመከላከሉ መዋቅር ግን ከሚነሳውም እና ከሚታሰበውም በላይ በጣም ከፍተኛ አስተዋጽኦ ለአርሰናል እያደረገ ይገኛል። እንግዲህ አሁን ተጋጣሚዎች አርሰናልን ሲገጥሙ ጎል ማስቆጠር አይደለም እየቸገራቸውም ያለው ኢቨን ሙከራ መሞከር ወይም ደግሞ ኢላማውን የጠበቀ ሙከራ ማድረግ ለክለቦች እጅግ በጣም ና አዳጋች የሆነ ነገር እየሆነ መጥቷል። ምናልባትም ደግሞ ይህንን በክለቦች ስታንዳርድ ብትመለከቱት የሆነ ጨዋታ ላይ ኦን ታርጌት እንዳይሞከርበት አንድ ክለብ ለማድረግ ምን አይነት ስራዎችን ቢሰራ ነው ወይ ደግሞ ምን አይነት ነገሮችን ወደ ክለቡ ቢያመጣ ቢያሻሽል ነው እንደዚህ አይነት በጣም የሚያስገርም ሰንሰለት የሆነ በካቴና የተቆለፈ የተከላካይ መስመርን ሊያበጅ የሚችለው እንግዲህ ቅድም እንዳልኩት ይህንን ፕሮግራም ስሰራ ዛሬ ለሶስተኛ ጊዜ ነው። በየጊዜው ለየት ለየት ያሉ ነገሮችን ስለምንሰማ፣ ስለምናይ፣ ስለምንከታተል ጭምር ብዙ አብዴት የሆኑ ነገሮችን እናያለን። እንግዲህ አርቴታ አሁን በመድፍ አጥር ነው የተከላካይ መስመሩን ያጠረው። ብዙ ሚሊዮን ፓውንዶች ኢንቨስት አድርጓል፣ የተከላካይ መስመር ተጫዋቾችን ለማስፈረም። ያ ግንባታ ደግሞ በመጨረሻም አሁን ያለበት ትልቁ ሌቭ ላይ ወይም ደግሞ አሁን ያለበት ትልቁ ደረጃ ላይ እንዲደርስ አስችሎታል ማለት ነው። እና ብዙ ነገሮችን ልናነሳ እንችላለን የአርሰናልን መከላከል በተመለከተ እና እንደውም ባለፈው የስላቪያ ፕራሃው አሰልጣኝ ከጨዋታው መጀመር አስቀድሞ አርሰናል በጣም ጥሩ ቡድን እንደሆነ አንስተው የቡድኑ የጥንካሬ መዋቅር በጣም ጥሩ እንደሆነ አንስተው ነገር ግን እዚህ ቡድን ላይ ጎል ለማስቆጠር ጥረት እንደሚያደርጉ ሲናገሩ ነበር። እና አሁን ክለቦች አርሰናልን ለማሸነፍ ወይም ላለማሸነፍ ብቻም ሳይሆን፣ ምክንያቱም ጎል ካላስቆጠር ካታሸንፍምና ና ወይ ጎል ካላገባህ ውጤት አታስመዘግብም ና የግድ ያለው አማራጭ የአርሰናል የተከላካይ መስመር አስከፍቶ ጎል ማስቆጠር ነው። የስላቪያ ፕራሃው ጨዋታ ላይ አርሰናል ላይ የፍጹም ቅጣትም ተሰጥቶ ነበር በጨዋታ የመጨረሻዎቹ ደቂቃዎች ላይ በኋላ በቫር እንዲታይ ጋብሪኤል ማጋሌሽ ሪኮመንድ ያደረገበት ሁኔታ ተመልክተናል እና ልክ አርሰናል ላይ የተሰጠው ፔናልቲ አርሰናልን የምር እንደሚጎዳው ወይ አርሰናል የማሸነፊያ ጎል የሚቆጠርበት ነበር የሚመስለው እና ማጋሌሽ እንዴት በሆነ አይነት ስሜት ውስጥ ሆኖ ከአልቢትሩ ጋር ሲከራከር እንደነበረ ስናይ ነበር። ይሄ የሆነ ማይንድ ሴታቸው እየተቀየረ መምጣቱን የሚያሳይ ነገር ነው እና፣ እንደውም ፔፕ ጓርዲዮላ ምናልባት አንድ ቀን አርሰናል ላይ ጎል መቆጠሩ አይቀሩም ብሎ ሲናገር ነበረ። አዎ ጎል ሊቆጠር ይችላል። ወደ በኋላ ላይ ከአርቴታ ጋር አያይዤ ማነሰው ሀሳብ ይኖራል። ግን ደግሞ ይሄ የክለቡን ብዙ ነገሮች እንደሚቀይር ነው አርቴታ የሚያምነው። ሄንዚን፣ ጋብሪኤል ሄንዚን ወደዚህ ክለብ እንዲመጣ ሲያደርገው፣ እንግዲህ እንደምታውቁት ሄንዚ በማንቸስተር ዩናይትድ በተከላካይ መስመር ቦታ ላይ የተጫወተ ለአርጀንቲና ብሔራዊ ቡድን በዓለም ዋንጫ ጨምሮ በተለያዩ መድረኮች ላይ መጫወት የቻለ ተጫዋች እና የመከላከል ልምዱን ለዚህ ክለብ በጣም እያጋራ ነው የሚገኘው። እንደውም የሆነ አንድ የፎቶ ምስል ስመለከት ነበር ከሳምንታት በፊት ሉዊስ ስኬሊን ሲመክረው፣ ሄንዚ ከሉዊስ ስኬሊ ጋር ሲነጋገር የሚያሳይ አንድ ምስል ወጥቶ ስናይ ነበር እና በልምምድ ሜዳ ላይ ይህንንም የቀድሞ ተጫዋች እንደሚወዱት ከተጫዋቾቹ ጋር በጣም እንደተግባባም ጭምር ባለፈው አርቴታ በነበረው ጋዜጣዊ መግለጫ ላይ ሲናገር እንደነበር አይተናል እና ቅድም እንዳልኩት ልክ ያ ፔናልቲ በተሰጠበት ጊዜ በስላቪያ ፕራው ጨዋታ ክሊንሺት ይዞ ለመውጣት ከነበራቸው ከፍተኛ ጉጉት የተነሳ በተጫዋቾቹ በኩል የነበረውን አስገራሚ ስሜትና አስገራሚ ተነሳሽነት ስናይ ነበርም። እና ልክ ፊሽካው ሲነፋ እንግዲህ አርሰናል እዛ ጨዋታ ላይ ሜሪኖ ጎሎችን አስቆጥሮ ቡካዮ ሳካ ጎል አስቆጥሮ አሸንፈው ወጥቷል። አርሰናል ወሳኝ ተጫዋቾቹም ባይኖሩ እንደነ ቬክተር ዮኬሬስ ኦዴጋርድ አይነት ተጫዋቾችን ባይኖሩ፣ ነገር ግን ባለው ስብስብ ደግሞ በጥንካሬ እየቀጠለ ነው የሚገኙ። አርሰናል በስምንት ተከታታይ ጨዋታዎች ላይ ክሊንሺት በማስመዝገብ እንግዲህ ከ1903 በኋላ ለመጀመሪያ ጊዜ ነው ይህንን ነገር ማሳካት የቻለው። እንግዲህ ከመቶ ሀያ ሁለት አመታት በኋላ ነው አርሰናል በስምንት ተከታታይ ጨዋታዎች ላይ ኤንን ሪከርድ ያስመዘገበው። እንግዲህ ልብ በሉ ምን ያክል ይሄ የአርሰናልን ጥንካሬ በደንብ የሚገልጽ ስለመሆኑ ማሳያ ነው። አርሰናል ለመጨረሻ ጊዜ ጎል የተቆጠረበት በኒውካስል ዩናይትዱ ጨዋታ ላይ ኒክ ቮልተማ ደ ያስቆጠራት ጎል ነበረች። አርሰናል ሁለት ለአንድ ባሸነፈበት የኒውካስል ዩናይትዱ ጨዋታ ከዚህ ጨዋታ በኋላ እንግዲህ ለ776 ደቂቃዎች ያክል አርሰናል መረቡን አላስደፈረም እና ይህንን ሁኔታ ስንመለከት አርሰናል በመከላከሉ ረገድ እንደው ዝም ብሎ አይደለም። ይህንን የመከላከል መዋቅር ለማምጣት እንዲሁ ዝም ብሎ የሚመጣ ሳይሆን በጊዜ ሂደት በልምምድ ላይ በሚሰሩ ስራዎች እና ደግሞ የክለቡ ሜንታሊቲ ከማሻሻል አንጻር የሚሰሩ ስራዎች መሆናቸውን እዚህ ጋር ማንሳት ተገቢ ነው። አርሰናል በጣም በሚያስገርም ሁኔታ ደግሞ እንደዚሁ በዚሁ ተመሳሳይ ወቅት ላይ ምን ያክል ሙከራዎች ተደርገውበታል የሚለውን እንኳን ብናይ ዘጠኝ ሙከራዎች ኢላማቸውን የጠበቁ ዘጠኝ ሙከራዎች ተደርገውበታል። በባለፉት ሰባት ጨዋታዎች ክሊንሽት ይዞ በወጣባቸው ሰባት ጨዋታዎች ላይ ዘጠኝ ኢላማቸውን የጠበቁ ሙከራዎች ተደርገውበታል። ከዘጠኙ ውስጥ ስድስቱ የተሞከሩት በካራቦ ካፕ ብራይተንም ባሸንፉበት ጨዋታ ላይ ነው። እንግዲህ በካራቦ ካፕ አርቴታ ለተጠባባቂ ተጫዋቾቹ ድል እና እንደዛም ሆኖ ግን ስድስት ኢልሃም የጠበቀ ሙከራ ቢሞከር አርሰናል ላይ ግን ጎል ማስቆጠር አልተቻለም ማለት ነው። እና በዛም ጨዋታ ላይ ክሊንሽት ይዞ ሲወጣ ተመልክተናል። በሚገርም ስታንዳርድ ዳቪድ ራያም በዛ ጨዋታ ላይ ባይሰለፍ ኬፓም ሆኖ የአርሰናል ሌሎች ተከላካዮችም ገብተው አርሰናል በዛ ጨዋታ ላይም ክሊንሽት ይዞ ወጥቷል። እና እንደውም በጣም ብዙዎች ሀሳቦቻቸውን ሲያነሱ ነበር በተለይ አርሰናል ሁለት ለባዶ በሆነ ውጤት በርንሊን ካሸነፈ በኋላ አረ ዳቪድ ራያ ኮ ኳስ እያዳና አይደለም የሚሉ አይነት ነገሮች እንደ ቀልድ ሲነሱ ቆይተዋል። በመጀመሪያዎቹ 11 ደቂቃዎች ከስላቪያ ፕራሃ ጋር በተደረገው ጨዋታ በተወሰነ መንገድ ስፔናዊ ግብ ጠባቂ ዳቪድ ራያ ቢዚ ሆኖ ነበር። ምክንያቱም በ11 ደቂቃዎች ውስጥ አራት ሙከራዎችን ሞክረው ነበር። ግን ከነዚህ አራት ሙከራዎች ውስጥ አንዳቸውም ኢላማቸውን የጠበቁ ሙከራዎች አልነበሩ እና ሙከራዎቹ ሞከራሉ ግን ታርጌታቸውን የሚጠብቁ አይሆኑ እና እንደውም ሁልጊዜ ዳቪድ ራያ አሁን ብዙ ደሞዝ ይከፈለዋል ግን ኦን ታርጌት ሙከራ የተሞከረበት ስላልሆነ ኳሶችን እያዳን አይደለም የሚሉ አይነት እንደ ቀልድ የሚነሱ ነገሮችን እናያለን። እንግዲህ እዛ ጨዋታ ላይ ዘጠኝ ሙከራ ሞክረው ኤክስፔክትድ ጎላቸው ግን ዜሮ ነጥብ አምስት ነው። ይሄ ማለት በዛ ጨዋታ ላይ አንድ ጎል እንኳን እንዲያስቆጥሩ አይጠበቅባቸውም አንድ ብቻ ላማውን የጠበቀ ሙከራ ስለሆነ የሞከሩት። የአርሰናል የባክፎር ጥንካሬ እጅግ በጣም ግሩም ነው። ዥሪየን ቲምበር በቀኙ በኩል ሪካርዶ ካላፊዮሪ በግራ በኩል አሊያም ሉዊስ ስኬሊ አሊያም ፔሮ ሂንካፔ ማጋሌሽ እና ሳሊባ ደግሞ ይጣመራሉ። አራቱ ተጣማሪዎች ይታወቃሉ፣ ፕሪሚየር ሊግ ላይ ካላፊዮሪ፣ ቲምበር፣ ሳሊባ እና ማጋሌሽ ናቸው። በቻምፒየንስ ሊጉ የስላቪያ ፕራሃ ጨዋታ ላይ ስድስት ጫማ ከስድስት ኢንች የሚረዝመው ቶማስ ቾሪ ላይ ነበረ የአርሰናል ተከላካዮች አይናቸውን ያሳረፉት እናም በእያንዳንዱ ሁኔታ ላይ የነበራቸውን ስሜት ስትመለከቱ ነበር የአርሰናል የተከላካይ መስመር ተጫዋቾች። ስላቪያ ፕራዎችም ቢሆኑ እዛ ጨዋታ ላይ ጥሩ ማጥቃት ለማሳየት ሞክረዋል፣ ግን እንደ ነሂን ካፔ አይነት ተጫዋቾች ደግሞ አጥራቸውን በፍጹም የሚያሳልፉ አልነበሩ። መሀል ሜዳው ላይ ደግሞ የነ ዴክላንድ ራይስ በኋላ ላይ ተቀይሮ መግባት፣ ኤታን ዋኔሪ በደንብ ጥሩ አይነት መናበብ ማሳየት አርሰናል በዛ ጨዋታ ላይ ክሊንሺት በድጋሚ ይዞ እንዲወጣ አድርጓል። አሁን እዚህ ሀገር ውስጥ ያሉ ወይም ደግሞ ውጭ ሀገርም ያሉ የአርሰናል ደጋፊዎች አንድ የሚያምኑበት ነገር አርሰናል እንደውም ጎል ሲገባበት ደስ አይለንም፣ አርሰናል አሁን ጎል ሲገባበት አይደለም ኢቨን ኢላማውን የጠበቀ ሙከራ እንኳን ሲሞከርበት ደስ አይለንም የሚሉ ሀሳቦችን ይሰጡ ነበር። እና ምን ያክል የቡድኑ ሜንታሊቲ በተቀየረ ቁጥር የደጋፊው ሜንታሊቲ እንኳን እየተቀየረ እየመጣ እንዳለ በደንብ እየተመለከተን እንገኛል እና ደግሞ ባለፈው ብራይተንን ካሸነፈ በኋላ አርሰናል ለተከታታይ ስድስት ጨዋታዎች በኤምሬስ ስታዲየም ጎል ያልተቆጠረበት ጨዋታ ሆኗል በሜዳው። እና ሉዊስ ስኬሊ ጨዋታው ካለቀ በኋላ ምን ሲል ተናገረ? ኤምሬስ ስታዲየም ማለት እንግዲህ ቤታችን ብሎ ነው የሚጠራው። ኤምሬስ ስታዲየም ማለት ለእኛ ቤታችን ነው እና ማንም ሰው ቤታችንን አልፎ እንዲገባ አንፈቅድለትም። ምክንያቱም ማንም ቤታችን ውስጥ ገብቶ ጎል እንዲያስቆጠር ስለማንፈልግ ነው እና ክሊንሺት ይዘን ስለምንወጣ ጎሎች ስለማይቆጠሩብን ኩራት ይሰማናል። ኳሶችን ስናቆም፣ ስናቋርጥ፣ ክሮሶችን ስናመክን እና በፍጹም ጎሎች እንዲቆጠሩብን አንፈልግም የሚል ሀሳብ ነበር የሰጠው። ማንም በራችንን አልፎ እንዲገባ አንፈልግም። ቤታችንን የምንጠብቀው እኛ ነን እና ማንም መጥቶ የትኛውም ክለብ መጥቶ ጎል እንዲያስቆጥርብን አንፈልግም የሚል ሀሳብ ነበር የሰጠው። እስኬሊ ጋር የሰማነውን ሀሳብ አርቴታም ሲደግመው እናስተውላለን። አርቴታ በርንሌይን ሁለት ለባዶ ካሸነፉበት ጨዋታ በኋላ ሲናገር ይሄ እኔም የምረዳው መንገድ ነው ብሎ ነበር የተናገረው። እና በተለይም ደግሞ የሆኑ ቋንቋዎች አሉ የሚግባቡባቸው። ኢቨን በሰውነት ቋንቋ እንኳን የምትረዷቸው በጣም ብዙ ነገሮች አሉ የኢነርጂ ሌቭሉ፣ የመጫወት ፍላጎታቸው፣ የመከላከል አምቢሽናቸው፣ ዲዛይራቸው እና የሆኑ ተጫዋቾችን የሚያስፈራ አይነት ስሜት አለው። በቃ የሆኑ ተጫዋቾች ብቻ የሆነ ተጋጣሚ ክለብ ሲመጣ ይብን አርሰናል ላይ ጎል ስለማስቆጠር እያሰበ ታርጌት የሚጠብቁ ኳሶችን ወይም ኢላማቸውን የጠበቁ ኳሶችን ለመሞከር እያሰበም ጭምር ነው የሚመጣ የነበረው እና እንዲሁም የመከላከል ጥንካሬውን ደግሞ ባሰቡ ቁጥር ሌሎች ክለቦች ጥሩ ስሜት እንዳይሰማቸውም የሚያደርግ ነው እና የትኛውም ተጫዋችም ደግሞ ቢሆን ይህን ነገር የማድረግ ኃላፊነት እንዳለበት አርቴታ ያምናል። እዛው ጨዋታ ላይ ጨዋታው ከተጠናቀቀ በኋላ አርቴታ ሲናገር፣ ይሄ የማይንድ ሴት ወይም ደግሞ የአስተሳሰብ ጉዳይ ነው እና ደጋፊዎቹም ሆኑ ተጫዋቾች ጎል ሊቆጠርብን አይገባም የሚል ስሜት የሚሰማቸው ከሆነ እኛ ወደ ጥንካሬው እየሄድን እንደሆነ ወደ አንዳች የጥንካሬ መንገድ እየተጠጋን እንደሆነ የሚያሳይ ነው የሚል ሀሳብ ነበር የሰጠው። እንግዲህ አርቴታ ደጋፊዎቹንም ፊልተር አድርጓቸዋል። ደጋፊው ጋር ምን አይነት ስሜት አለ፣ ደጋፊው ጋር ምን አይነት አምቢሽን ያለው የሚለው እና ያንን ነገር በደንብ እየተረዱት የመምጣታቸውን ነገር አርቴታ በደንብ አድርጎ ገልጾታል። ምክንያቱም ኢላማውን የጠበቀ ሙከራ እንኳን እየተሞከረበት አይደለም እና ከዛ ደግሞ ሰዎች ሲቀላለዱ ይሰማል አራ አርሰናል መቼ ነው የሚሞከርበት? መቼ ነው ጎል የሚቆጠርበት? መቼ ነው ኢላማውን የጠበቀ ሙከራ እንኳን ኮንሲድ የሚያደርገው የሚሉ ጥያቄዎች ሲነሱ ይሰማል። እና አርቴታም ቢሆን የሚናገረው ይህንን ጉዳይ ነው። ይሄ ወደዚህ ሜዳ እንኳን ሲመጡ ወደ ስላቪያ ፕራሃ ሜዳ እንኳን ሲመጡ የተለየ አትሞስፌር ለመፍጠር አስበው እንደመጡ ነው የተናገሩ። እዚህ ሜዳ ላይ አመቱ ሙሉ አልተሸነፉም እና የሆነ የማሸነፍ ልማድ የማሸነፍ ሀቢት ገንብተዋል እና ደግሞ እዚሁ ሜዳ ላይ ማሸነፍ በጣም ከባድ ይሆናል የሚል ሀሳብ ነበር የሰጠው የመጀመሪያዎቹ 15 20 ደቂቃዎች ላይ የነበራቸውን የጨዋታ እንቅስቃሴ በማንሳት ከዛ በኋላ ግን በደንብ ወደ ጨዋታው ትራክ መግባታቸውንም ጭምር ይናገራል። አሁን አርሰናል በእነዚህ ሁኔታዎች መንገድ እንግዲህ 39 ቀኖች አልፈውታል። ኦልሞስት አርባኛውም ቀን አልፏል። ከቮልተማደ ጎል በኋላ አርሰናል ጎል አልተቆጠረበት። እንግዲህ እንደምታቁት አርሰናል በ2023/24 የውድድር ዘመን ነው ወደ አውሮፓ ቻምፒየንስ ሊግ ውድድር የተመለሰው። ከዛ በፊት በዩሮፓ ሊግ ለአመታት ሲጫወት ቆይቷል። እና የሚገርመው በ12 ጨዋታዎች ላይ በግሩፕ ስቴጅ ወይም ደግሞ በምድብ ጨዋታዎች 12 የጨዋታ መርሃ ግብሮችን አከናውኖ ኤምሬትስ ስታዲየም ላይ አንድም ጎል አርሰናል አልተቆጠረበትም። ተመልከቱ እንግዲህ ቻምፒየንስ ሊግ ሌቭል ላይም እያልን ነው። አርሰናል በሜዳው እንኳን ጎል ኮንሲድ አላደረገም፣ ወይም ምንም አይነት ግብ አልተቆጠረበት ባለፈውም የስላቪያ ፕራሃ ጨዋታ ካለቀ በኋላ አንድ ስታሳ ሳነሳ ነበር አርቴታ 64% የማሸነፍ ንጻሬ ያለው አሰልጣኝ ነው ይህም በእንግሊዝ እግር ኳስ ክለቦች የአሰልጣኞች ታሪክ ታይቶ የማይታወቅ ነው ብዬ ሳነሳላችሁ ነበር ለዛ ነው ብዙ ሰዎች አርሰናል ስለ ዋንጫ የሚገምቱት አርሰናል ፕሪሚየር ሊግን ያሸንፋል አርሰናል ቻምፒንስ ሊግን ሊያሸንፍ ይችላል የሚሉ ነጥቦችን የሚያነሱት እንደው ከመሬት ተነስተው ወይ አርሰናል መሪ ስለሆነ አይደለም ይህንን ነገር የሚያነሱበት ትልቁ ምክንያት እንዲህ አይነቱን ፐርፎርማንስ አርሰናል እያሳየ ስላለ ነው። እና እንደውም ካስታወሳችሁ አርሰናል ከአንድ የውድድር ዓመት በፊት ሎንስን ስድስት ለባዶ በሆነ ውጤት ያሸነፈበት ጨዋታ ላይ ማጋለሽ አንድ በጣም የሚያስገርም ኳስ ብሎክ አድርጎ አውጥቶ ነበር። እና ተጫዋቹን ስትመለከቱት ልክ በእግሮቹ እንደተንጠራራ አንበሳ፣ እንደሚያጓራ አንበሳ ሆኖ ነበር ደስታውን ሲገልጽ የነበረው ይህንን ነገር አርሰናሎች ከተመለከቱት በጣም ቆይቷል። ለረጅም ጊዜ ምናልባት ረጅም ዓመታት ወደ ኋላ መመለስ የሚጠይቅ ጉዳይ ነው። ይህንን ነገር ለማስታወስ ይህንን ነገር ወደ አይምሮ ለማምጣት እንኳን ረጅም ጊዜ ይወስዳል። ምናልባት የአርሰናል ደጋፊዎች አሁን የሚገባን ጊዜ ነው፣ ምክንያቱም ረጅም ዓመታት የተመለከትነው ስብስብ የተመለከትነው የተከላካይ መዋቅር ጥሩ አይደለም ብለው የተለያዩ ሀሳቦችን ሊያነሱ ይችላሉ። አርቴታ እኮ ወደ አርሰናል በመጣበት ጊዜ አርቴታም ከመምጣቱ በፊት በኡና ኤምሬ በጣም ብዙ ብዙ የሚያሳቀቁ ተከላካዮችን እኮ በአርሰናል በኩል ተመልክተናል። እርስ በርሳቸው እንኳን የማይግባቡ አብረው ትሬኒንግ እንኳን የሚሰሩ የማይመስሉ ተጫዋቾች በአርሰናል ዲፌንስ፣ የመከላከል ቦታ ላይ ስናይ ነበር። እነሶ ቅራጠስን እኮ ስናይ ነበር። እንግዲህ እነሶ ቅራጠስ ማለት እንግዲህ ሶቅራጥስ የሚያውቁት ያውቁታል። አምስት ቁጥር መለያ ለብሶ በአርሰናል ሲጫወት የነበረ የተከላካይ መስመር ተጫዋች ነው። በቦሩሲያ ዶርትመንድ ተጫውቶ አሳልፎ ሶቅራጥስ ሞር፣ ከተጫዋቾች ጋር መታገል መላፋት፣ በቃ እንደዚህ አይነት ካራክተር ያለው ተጫዋች። እነ ሙስጣፊን አይተናል። ሙስጣፊ እንግዲህ የቆሙ ኳሶችን በማስቆጠር የሚታወቅ ተጫዋች ነው። ግን ለአርሰናል ብዙ ዲዘርቭ ያደርጋል ብለው አያምኑ የአርሰናል ደጋፊዎችን ቢሆኑ። ከነዛ ሁሉ መጥፎ ውጣ ውረዶች በኋላ ነው አሁን ምርጡን አርሰናል ደጋፊዎች መመልከት የጀመሩት። ጎል እንኳን ሲሞከርበት ወይ የሆነ ኳስ እንኳን ብሎክ ሲያደርጉ አሁን ማጋሌሽን ስታዩት የሆነ ሸርታቴ ገብቶ እንኳን ኳስ ሲያወጣ ስሜቱን ታዩታላችሁ። ወዲያው ተነስቶ ወይ ራያን ያቅፋል፣ ሳሊባን ያቅፋል፣ እርስ በርሳቸው ሰላም ይባባላሉ፣ ይጨባበጣሉ። ቅድም አርቴታ ቋንቋ ያለው ላንጉች ያለው ይሄንን ነገር ነው። እና በነዚህ አይነት ሁኔታዎች እንግዲህ አርሰናል ላይ የሆኑ ጊዜ በጣም የሚያስቁ የሚያስቁ ጎሎች ይቆጠሩ ነበር። አርሰናል ላይ ነው እንዲህ አይነቱ ጎል የተቆጠረው እስከሚባል ድረስ። ግን አርቴታ ደግሞ በመከላከል የመከላከል ማይንድ ሴት እንደነበረው በተለያዩ አጋጣሚዎች ላይ አሳይቷል። ለምሳሌ አንድ ምሳሌ ልጥቀስላችሁ። አርሰናል ኤፍ ኤ ካፕን በአርቴታ ስር ባሸነፈበት ዋንጫ ባነሳበት ጊዜ እንደምታስታውሱት በግማሽ ፍጻሜ ላይ የተጫወተው ከማንችስተር ሲቲ ጋር ነበር። እና እዛ ጨዋታ ላይ በባዶ ስታዲየም የተደረገ ጨዋታ ነው፣ ግን ሙሉ በሙሉ አርሰናል ዶሚኔት ተደርጓል እዛ ጨዋታ ላይ በማንችስተር ሲቲ በፔፕ ጓርዲዮላ ቡድን። ግን እዛ ጨዋታ ላይ አንድ የተጨበጨበለት ተጫዋች ነበር፣ ዴቪድ ሉዊዝ። እንደምታውቁት በቼልሲ በሀገሩ ብሔራዊ ቡድን በፒኤስጂ ልምድ ያለው ተከላካይ ነው። ቀጥ አድርጎ ነበር የያዛቸው ማንችስተር ሲቲዎችን። አርሰናል ጎሎችን አስቆጥሮ ጨዋታውን አሸንፎ ነበር ይወጡ እና፣ ስለዚህ መከላከልም የዛን ጊዜ አርቴታ ያስብ ነበር። እንደ ሁኔታዎች አልገጠሙለትም እንጂ ሁነኛ ተጫዋቾችን አላገኘም እንጂ እንደዚህ አይነት ሀሳብ በዛን ወቅትም ነበረው፣ በባክላይኑ ላይ ጥሩ የሆነ መከላከልን የመገንባት ጉዳይ ማለት ነው። እና አርሰናል አሁን ኦክቶበር ወር ወይም ደግሞ ጥቅምት ወርን እንደ ዋዛ አንድም ጨዋታ ሳይሸነፍ አይደለም፣ አንድም ጎል ሳይቆጠርበት የጥቅምት ወርን በጣም በሚያስገርም ድባብ ነው የጨረሰው። አሁን ኖቬምበርንም ሁለት ጨዋታዎችን አድርጎ በህዳር ወር በሁለቱም ጎል ሳይቆጠርበት አርቴታ ወጥቷል። ይህንን የመከላከል መዋቅር ነው ሰዎች እንግዲህ ብዙ አይነት ሀሳቦችን ሲሰጡበት የምንመለከተው እና አርቴታ ይህንን ጉዳይ በተመለከተ ሲናገር የሆነን ነገር ለማሳካት ብዙ ስራዎች ይጠበቁብናል የሚል ሀሳብ ሰጥቷል። እና ምናልባትም ደግሞ ነገሩ የሪከርድ የመስበርና ሪከርድ ያለመስበር ጉዳይ አይደለም። ይሄ ተጫዋቾች አስተሳሰብ ጉዳይ ነው። ምክንያቱም ተጫዋቾች እንዴት አሁንም የተሻለ መሆን ይችላሉ፣ እንዴት የተሻለ ፐርፎርም ያደርጋሉ የሚለው ትልቁ ጥያቄ ሊሆን የሚችለው። ምናልባትም ደግሞ አንድ ወይም ሁለት ጉዳዮችን መፍታት ወይም ደግሞ ማሻሻል ሊጠበቅብን ይችላል። ነገር ግን እነዚህን ነገሮች ማስተካከል ከቻልን እና መሻሻላችን መሻሻላችንን ከቀጠልን ከሪከርድ ጋር የሆነ ውጤት ይመጣል፣ ሪከርዱም ትርጉም ይኖረው ይኖረዋል የሚል ሀሳብ ሰጥቷል። ምናልባትም አሁን አርሰናል እየቀጠለ ያለበት ሪከርድ ትርጉም የሚኖረው አርሰናል በዋንጫ ሲታጀብ እና ዋንጫዎችን ሲያሸንፍ ነው። ከዚህ በፊት ማጋሌሽም ሲናገር ነበረ። ከሳሊባ ጋር ምን አይነት ተግባቦት አላችሁ ተብሎ ሲጠየቅ፣ አዎ ጥሩ ተግባቦት አለን፣ ግን ደግሞ ዋንጫ ካላነሳን ማንም አያስታውሰንም ሲል ነበር ሀሳቡን የሰጠ እና ሰዎች ስለ አርሰናል ሲያስቡ ይሄንንም አይነት ፐርፎርማንስ እንዲያስቡ አርሰናል የግድ ዋንጫ ማሸነፍ አለበት። ከዚህ በፊት ደጋግመው የተናገሩዋለው ሰር አሌክስ ፈርጉሰን የተናገሩት አንድ በጣም ፌመስ የሚባል አባባል አለ። አጥቂዎች ጨዋታዎችን ያሸንፉልሃል፣ ተከላካዮች ደግሞ ዋንጫዎችን ያሸንፉልሃል የሚል አስተያየት አለሁ እና በትክክል በመከላከል ውጤት ያመጡ በመከላከል ውጤት የማይሆኑ በጣም ብዙ ቡድኖችን አይተናል። ለምሳሌ ዦዜ ሞሪኖ በጣም ይተቹ ነበረ ጸረ እግር ኳስ ጸረ ፉትቦል አንቲ ፉትቦል ጥሩ እግር ኳስ የማይጫወቱ ዘግተው የሚጫወቱ ፓርኪንግ ዘባስ ምናምን እያሉ በጣም ብዙ ሀሳቦችን ያነሱ ነበር። እንደውም ስለ አርቴታ ሲወራ አርቴታ የጋርዲዮላን ምርጥ አጫወት ብቻም ሳይሆን የአርሰን ቬንገርን ምርጥ አጫወት ብቻም ሳይሆን የጆዜ ሞሪኖንም አስገራሚ መከላከል ወርሷል፣ የእሳቸውን መከላከል በደንብ በቡድን ውስጥ በቲም ውስጥ እንዲሰርጽ አድርጓል የሚል ሀሳብን ብዙ ሰዎች ያነሳሉ። ምክንያቱም ይህ ሰው በመከላከል ሩመረ ገድ አርቴታ፣ ለምሳሌ ቡድኑ እንዲያጠቃ ከፈለገ እየወረረ እያስጨነቀ፣ በተደጋጋሚ ጊዜ እያጠቃ ቡድኑን የተከላካይ መስመር ተጫዋቾች እያርበደበደ የሚጫወት ማጥቃትን ሊያሳይ ይችላል። ከዛ ደግሞ ያም ደግሞ ካላስፈለገው መከላከል ደግሞ የሚፈልግ ከሆነ በጣም በሚያስገርም ሁኔታ ደግሞ ሜዳ ላይ እየተከላከሉ ጥሩ አይነት ጨዋታ ከመጫወት ይልቅ ከኳስ ጀርባ ሆኖ ጎላቸውን ጥርቅም አድርገው ሲጫወቱ ልንመለከት እንችላለን። እና የአጫወት ስልትንም በተመለከተ እንደዚህ አይነት ሀሳቦች ይነሳሉ። ለዛ ነው ጆዜ ሞሪኖም ሲናገሩ በተለይ በ2010 በቻምፒየንስ ሊግ በግማሽ ፍጻሜ ኢንተር ሚላንን ይዘው ባርሴሎናን ካሸነፉ በኋላ ሲናገሩ ሁሉም ሰው አውቶቡሱን ከጎል ፊት ለፊት አቁመዋል ይላሉ። ፓርኪንግ ዘባስ ይላሉ። ነገር ግን እኛ አውቶቡሱን አላቆምንም፣ አውሮፕላኑን ያቆምነው በሁለት ምክንያቶች ነው። አንዱ ምክንያት ስንጫወት የነበረው በአስር ተጫዋች ብቻ ስለነበርና ሁለተኛው ደግሞ በሳንሴሮ ሶስት ለአንድ ስላሸነፍናቸው ነው የሚል ሀሳብ ነበር የሰጡት። ይሄ ፓርኪንግ ዘባስ ወይም ፓርክ ዘባስ የሚለው ቃል ራሱ ከዛ በኋላ ነው በኦክስፎርድ የእንግሊዝኛ ዲክሽነሪ ወይም መዝገበ ቃላት ውስጥ የተካተተው። ለምሳሌ ስለ መከላከል መዋቅር ሲነሳ በጣም ያስገረመኝን አንድ ሌላ ነገር ልንገራችሁ። እንደምታውቁት በቻምፒዮንስ ሊግ በዚህ ሳምንት ፔዤ ሁለት ለአንድ በሆነ ውጤት በባየር ሚኒክ ተሸንፏል። እዛ ጨዋታ ላይ ባየር ሚኒክ ወሳኝ ተጫዋቹን፣ ጎል አስቆጣሪ ተጫዋቹን ሉዊስ ዲያዝን በቀይ ካርድ አጥቷል። እንግዲህ ሉዊስ ዲያዝ በዚህ ውድድር ዓመት ለባየር ሚኒክ ምን ማለት ነው፣ ለዚህ ቡድን ያለው ወሳኝነት ቁልፍ ሚና የሚወጣበት ሚናው ምን ያክል ነው የሚለውን እንግዲህ የሙኒክን ጨዋታ የሚከታተል ወይም የሙኒክን ውጤት የሚከታተል ሰው በደንብ የሚረዳውና የሚያውቀው ነገር እንደሆነ ሁላችንም እንረዳለን። እና ግን የሚገርመው እዛ ጨዋታ ላይ ባየር ሚዩኒክ ሉዊስ ዲያዝን የመሰለ በጣም ወሳኝ የሚባለውን ተጫዋቻቸውን በቀይ ካርድ አጥተው ከሜዳ ውጭ ወጥተው ነው ይህንን ጨዋታ አሸንፈው የመጡት። ተመልከቱ እንግዲህ ያውም ይሄኛው ቀይ ካርድ ደግሞ የተመዘገበው ገና እረፍት እንኳን ባልወጡበት ሰዓት ላይ ኦልሞስት ከዛ በኋላ ከአርባ በላይ ደቂቃዎችን በጎዶሎ ተጫዋች ከአርባ አምስት በላይ ደቂቃዎችን በጎዶሎ ተጫዋች ለመጫወት ተገደዋል። እና እንዴት ነው የቡድኑ አሰልጣኝ ቪንሰንት ኮምፓኒ አንድም ጎል ሳይቆጠርበት፣ እንዴት ጎል ተቆጥሮበታል፣ ግን እንዴት ሳይሸነፍ ሊወጣ ቻለ፣ እንዴት መከላከሉ ድንቅ ሆነ ተብሎ ሲጠየቅ ቪንሰንት ካምፓኒ አንድ የሰራት ታክቲክ ነበረች። በልምምድ ሜዳ ላይ ተጫዋቾች ስም ላስር ሆኖ እንዲጫወቱ አንዱ የሆኑ ተጫዋች ይጎልበታል። አንዱ በሙሉ ስኳድ እንዲጫወት ያደርጋል። ያ ይህን ሜንታሊቲ እንዲያመጡት እንዲረዱት የማድረግ ነገር ነው የሚል ሀሳብ ነበር። እና አሁን አርሰናል እኮ የጊዜ ጉዳይ ነው። ምናልባት አሁን ጎል ሊቆጠርበት ይችላል፣ አይቀርም። የሆነኛው ጨዋታ ላይ ጎል ሊገባበት ይችላል፣ ኦንታርጌትም ሊሞከርበት ይችላል። እሱ አርለም ያጠያይቀው። እንደውም በዚህ በስላቪያ ፕራሃው ጨዋታ ላይ ለአንድ ሕጻን ልጅ ማሊያውን የተጫወተበትን ማሊያ ሲሰጥ በቃ አዲስ ማሊያ ነበር፣ ምንም ያልቆሸሸ ላብ ያልነካው ምናምን፣ ራያ ብዙ መሬት ላይ ሲወርቅ ሲነሳ አልነበረም የሚል አይነት ሀሳቦች ሲነሱ ነበር። እና ምናልባትም አርሰናል ላይ የሆነ ሰዓት ጎል ሊቆጠር ይችላል። ግን አርቴታ ያለውን ነገር መዝግባቸው ያዙት። በ የማይንድ ሴት ጉዳይ ነው የአስተሳሰብ ጉዳይ ነው። አንድ ቡድን አስቡት ጎል እንዳይቆጠርብኝ እያለ ኢላማውን የጠበቀ ሙከራ እንዳይሞከርብኝ እያለ የሚጫወት ከሆነ ለሆነ አቺቭመንት ደግሞ ራሱን ብቁ እያደረገ ነው የሚመጣው ማለት ነው። እና ቅድም እንዳልኳችሁ ነው። ማጋሌሽ ፔናልቲ ተሰጠብን ብሎ በቃ እንዴት ስሜታዊ እንደሆነ! አርሰናል እኮ ሶስት ለባዶ እየመራ ነው ኦረዲ፣ አጎል ቢቆጠርበት ያ ኳስ እንኳን ፍጹም ቅጣት ምት የምትሆነው ቢቆጠር ምንም የሚያጎለው ወይም የሚጨምረው ወይም የሚቀንሰው ነገር የለም። ግን እዚህ ተጫዋች ጋር የነበረውን ስሜት የሚያሳይ ነው። ይሄ የማጋሌሽ ስሜት አሁን ማጋሌሽ እንደምታዩት ነው። ስሜቱ ፊቱ ላይ ይነበባል። የሆነ ታክል ሲወርድ በቃ ጥርሱን ነክሶ ምናምን ቡድኑን ያበረታታል። ራያን ሳሊባን፣ እንደዚህ አይነት ሁኔታዎች እነዚህ ተጫዋቾች ጋር ትመለከታላችሁ። እና ይሄ በአንድ ሌሊት የተገነባ ነገር ሳይሆን በሆኑ አመታት ውስጥ ቀስ እያለ በቡድን ውስጥ የተገነባ የመጣ ሜንታሊቲ፣ ቀስ በቀስ በቡድን ውስጥ እየሰረጸ የመጣ ነገር መሆኑን በደንብ ማየትና መረዳት ይገባል። ምናልባትም ይሄን ነገር ስናውቀውና ስንረዳው የዛን ጊዜ ትክክለኛውን ነገር እናያለና ተከላካይ ተጫዋቾቹ ጎል ያስቆጥራሉ፣ ይከላከላሉ፣ የመልሱ የውረውራሉ፣ አሲስት ያደረጋሉ፣ ሴት ፒሶችን የቆሙ ኳሶችን ይጠቀማሉ። ሚናቸው በጣም ብዙ ነው። ስለዚህ እንግዲህ አርሰናል አሁን እየሄደበት ያለው ግስጋሴ ይሄ ነው። እንግዲህ መቼ ጎል ይቆጠርበታል እሱን ለጊዜው እንተውለት። ግን ደግሞ የአርሰናል ጉዳይ ሪከርድ ከመስበርም ያለፈ አሁን የሆኑ የሆኑ ሪከርዶችን እያሻሻለ ነው። ምናልባት አመቱ መጨረሻ ላይ ከ15 ጎል በታች የሚቆጠርበት ከሆነ የቼልሲን ሪከርድ የሚሰብር ይሆናል። ከ2045 የውድድር ዘመን በኋላ ምናልባትም እንግዲህ ከ15 ዓመታት በኋላ በ16ኛው ዓመት ነው ይሄ ሪከርድ ሊሰበር የሚችለው። ዞሮ ግን ከሪከርድን ባለፈ እንደ አርቴታና እንደ ቡድን ተጫዋቾቹ እምነት የማይንድ ሴት የሚያስተሳሰብ ጉዳይ እንደሆነ ያ የቡድኑን ልዕልና በደንብ ከፍ የሚያደርግና የተጫዋቾቹን ስነ ልቦና ሳይኮሎጂ በጣም ወደ ከፍ ወዳለው የስኬት ደረጃ የሚያመጣ እንደሆነ ለዚህ ነገር ደግሞ ሲጫወቱ ስኬት እንደሚያመጡም ጭምር አርቴ ይታያምናል። እናንተስ እዚህ ነገር ላይ ምንትላላችሁ አርሰናልን የመከላከል ጥንካሬ በተመለከተ ምንትላላችሁ ሀሳቦቻችሁን አጋሩን። እንግዲህ አርሰናል ከነገ በስቲያ ቅዳሜ ከሰንደርላንድ ጋር የሚጫወት ይሆናል በፕሪሚየር ሊጉ። ይህን ጨዋታ በተመለከተ ደግሞ ለየት ያለ ትንታኔ ከጨዋታው በፊት ፈጣሪ ቢፈቅድ ወደ እናንተ የምናደርስ ይሆናል። እስከዛው ግን ላይክ እያደረጋችሁ ቪዲዮ እንድትከታተሉ አብራችሁ እንድትቆዩ የአክብሮት ግብዣችሁን ነው።